የተወዳጁ አርቲስት የገነት ንጋቱ ጉዳይ እጅግ አወዛጋቢና አነጋጋሪ ሆኗል የተለያዩ ሰዎች እንኳን ደስ ያለሽ እንኳንም ለዚህ አበቃሽ የሚሉ የደስታ መልእክቶችን በስፋት እየላኩላት ይገኛሉ በተቃራኒው ደግሞ ይህ ነገር አልገባንም ግራ ገብቶናል እንዴትስ ሊሆን ቻል የሚሉ ጥያቄዎችን በስፋት የሚያነሱ ሰዎችንም እንዲሁ እየተመለከትን እንገኛለን ይህ የሆነበት ዋነኛው ምክንያት ደግሞ ከዚህ ቀደም ገነት ንጋቱ በአንድ ከልጆቿና ከቤተሰቦቿ ጋር በንብራት ፕሮግራም ላይ ነፍሰ ጡር መስላም የሚያመላክት ፎቶ ከወጣበት ጊዜ አንስቶ የተለያዩ ጥያቄዎች ሲነሱና በትናንትናው ዕለት፣ ደግሞ በኢንስታግራም ገጿ ላይ ያስቀመጠችውን መልእክት ተከትሎ ነው። ለመሆኑ ገነት ንጋቱ እውነት የልጅ እናት ሆናለችን? በቤተሰቡስ እንዲህ ያለው ደስታ በትክክል ገብቷልን? ይህንን ጥያቄ አንስተን ወደ እናንተ እናደርሳለን። ከዚህ በተጨማሪ ግን አርቲስቷ በትናንትናው ዕለት በኢንስታግራም ገጿ ላይ ያስተላለፈችው ምልክትና የሰጠችው ፍንጭ ከዚህ ጋር ምን አይነት ዝምድና ያለው ነው? ምን ሲሆን እንዲሁን እነግራችኋለን። እንደምናችሁ፣ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን ገነት ንጋቱ የልጅ እናት ሆናለችን? የሚለውን ጥያቄ በማንሳት ከግራም ከቀኝም የተነሱ ሀሳቦችን እና ያመጣውንም ውዝግብ አንስተን እንዲህ ፕሮግራሙን እናቀርበዋለን ማለት ነው። ጌታቸው በላይ አብሬያችሁ ቆይታ አድርጋለሁ። ቻናሉን ሰብስክራይብ ሳታደርጉ የምትከታተሉ ሰብስክራይብ አድርጉን። ሐሳብ አስተያየታችሁን ደግሞ በኮሜንት ላይ አኑሩልን። አሊያም ደግሞ ስክሪን ላይ በተቀመጠው ስልክ ደውሉልን። ቪዲዮን ላይክ አድርጉና ወደ መሰናዶ እንሻገር። በትዳር ለ12 ዓመታት ያክል ከቆዩ በኋላ ሶስት ወንድና አንድ ሴት ልጅን በመውለድ በአጠቃላይ አራት ልጆችን ካፈሩ በኋላ ትዳራቸው በፍች ቢደመደምም እነሱ ግን ከፍቻቸው በኋላ ራሱ ለረጅም ጊዜያት የቆየ ወዳጅነት ነበራቸው። ተፋተውም አልተፋቱም ነበር፣ ተለያይተውም አልተለያዩም። ረዳት ፕሮፌሰር ሙሉጌታ ጀዋሬና አርቲስት ገነት ንጋቱም ረዳት ፕሮፌሰር ሙሉጌታ ጀዋሬ በስድስት ኪሎ ዩኒቨርሲቲ ውስጥ የቲያትሪካል አርትስ ዲፓርትመንት መምህርናም የዲፓርትመንቱ ኃላፊ ሆኖ ሲሠራ ቆይቷል። አሁንም በመስራት ላይ እንደሚገኝ የተለያዩ መረጃዎች ይጠቁማሉ። ከገነት ንጋቱ ጋር ታዲያም የተዋወቁት በዚያው በዩኒቨርሲቲ ውስጥ ነበረም ስድስት ኪሎ ዩኒቨርሲቲ ግቢ ውስጥ እሷ ተማሪ ሆና እሱ ደግሞ አስተማሪ ሆኖ ማለት ነው። ያ የተማሪና የአስተማሪ ትውውቃቸው እያደገ እየተመነደገ ግንኙነታቸውን በመልካም መንገድ ቀጠለም። ቀስ በቀስ ወደ ፍቅር ተቀየረ። ከዚያም አልፎ ግን እስከ መጋባት ደረሱ ማለት ነው። እንደዚያ በሚደንቅ የፍቅር ሕይወት የቀጠለው መንገዳቸው እንቅፋት ገጠመው፣ በመሃል ተለያዩ። ለበርካታ ዓመታት ተለያይተው ኖረዋል። እነዚህ ሰዎች ተፋተው በነበረበት ወቅት እንኳን እጅግ የሚተሳሰቡና የሚዋደዱ እንደነበር በተለያየ መንገድ ስንመለከት ኖረናል። በተለይ ይላል ፍራኦል ሀበሻ ሲናገር በተለይ ገኒ እጅግ በጣም ታስብለታለች በማለት ይመሰክራል። ሙሉ ጌታም ለሷም እንዲሁ መልካም ሰው እንደሆነም ይነገራል። ሙሉ ጌታ በታመመበት ጊዜ ልክ እንደሚስት ከጎኑ ነበረች፣ ተፋተው ማለት ነው። አስታማው ያዳነችው ምሷ ናት ሲልም ፍራኦል ይቀጥላል። ጎራ ስቱዲዮ ማህበራዊ፣ ወቅታዊ፣ አዝናኝና አስተማሪ ጉዳዮችን ይዞ ወደ እናንተ የሚያቀርብ ሚዲያ ነው። የሰብስክራይብ ምልክቷን እየተጫናችሁ ቤተሰብ ሁኑ። እንዲህ በተለያዩ ሚዲያዎች አጋጣሚ በምንመለከታቸውና ከስክሪን ውጭም ቢሆን ጭምር የሚታየው አንድነታቸው ፍቅር በውስጣቸው ላይ እንዳለ ያሳብቅባቸዋል እያለም ይቀጥላል። ገኒ በዩትዩብ በኩል በርካታ ተመልካቾችን አፍርታ ትልቅ የሆነ የራሷ የሆነ ሚዲያ አላት። ይህ የዩትዩብ ቻናል ለእሷም ሆነ ለቤተሰቧ ጥሩ ገቢ እያስገኘላት እንደሆነም ይገመታል። ገነት ከቤተሰቧ ጋር ወደ ሦስት ጊዜ ያህል በሰይፉ ፋንታሁን ሾው ላይ ቀርባ ነበረም። ያኔ ልጆቿ በተለይ ደግሞ የመጨረሻዎቹ ሁለት ልጆች እጅግ ትንንሽ እንደነበሩ እናስታውሳለን። ታዲያ በእነዚህ ቃለ መጠይቆች ላይ ሰይፉ ለገኒ ጥያቄ አቀረበ። ከሙሉ ጌታ ጋር ተመልሳችሁ አንድ ላይ የመሆን ሀሳብ አላችሁ? የሚል ነበር ጥያቄው። ከዚያም ገኒ መለሰች። ከሙሉ ጌታ ጋር አንድ ላይ የመሆን እድል የለንም ተለያይተን ልጆቻችንን ብናሳድግ እጅግ የተሻለ ነው ብላ ትመልሳለች። ፓስተር ቸሬም ጭምር ሳይቀር አንድ ላይ እንዲሆኑ ከፍተኛ ጥረት ያደርግ እንደነበር መረጃዎች ይጠቁማሉ። ነገር ግን በወቅቱ ሊሳካ አልቻለም ነበርና እንዲሁ ቀሩ ማለት ነው። ብቻ እንዲህ እንዲህ እያለ በፍቺ ለ14 ዓመታት ከቆዩ በኋላ የፈጣሪ ጊዜ ደረሰና እግዚአብሔር ይሁን ያለው አይቀርምና በስተመጨረሻም ቤተሰባቸው ልጆቻቸውና ወዳጆቻቸው በተገኙበት በአንድ ቆንጆ ሪዞርት ውስጥ ጋብቻቸውን እንደገና ዳግም ፈጸሙ ማለት ነው ይህ ጋብቻቸው ሲፈጸም በርካቶች የደስታ መልእክቶችን ልከውላቸዋል እነዚህን ያክል አመታት ተለያይተው እንደገና መገናኘት የቻሉ ተበጠሰ የተባለ ፍቅር እንደገና የታደሰ ሆኖ ተመለከት ነው እያሉ በርካቶች ደስታቸውን ሲልኩላቸው ነበር በዚያ ጊዜ እኛም እንኳን ደስ ያላችሁ በማለት ፕሮግራም ሰርተን ሁኔታውን ወደ እናንተ አድርሰን እንደነበር ይታወሳል። ገነት ንጋቱ 50ኛ ዓመት የልደት በዓሏን በቅርቡ እንዳከበረችም ፍራኦል ሐበሻ በመረጃ ጠቁሞናል። ገነትና ሙሉጌታ ቀደም ሲል የአራት ልጆች እናትና አባት ሆነው የቆዩ ቢሆንም በአሁኑ ሰዓት ግን አምስተኛ ልጃቸውን ታቅፈዋል የሚሉ ፍንጮች በስፋት እየተዘዋወሩ ይገኛሉ። እውነታው ምን ይሆን? እንቀጥላለን። ከ14 ዓመታት የፍቺ ቆይታ በኋላ ከዛሬ አምስትና ስድስት ወራት በፊት አርቲስቷና ፕሮፌሰሩ ድል ባለ ሰርግ በድጋሜም በልጆቻቸው ፊት ተሞሽረዋል። ከአንድ ወር በፊትም የመጀመሪያ ልጃቸው መክሊት ሙሉጌታ በሕግ የመጀመሪያ ዲግሪዋን ይዛ ከዩኒቨርሲቲ ስትመረቅ፣ ይህንንም የምረቃ ፕሮግራሟን ምክንያት በማድረግ ወላጆቿ ባዘጋጁት የምረቃ ፕሮግራም ላይ ገነት ንጋቱ ነፍሰ ጡር እንደሆነች የሚያሳይ ፎቶ መታየት ጀመረ። በነገራችን ላይ ያኔ ብዙ ወሬዎች ሲናፈሱ ነበር። ገኒና ሙሌ ከአምስት ወራት በፊት ዳግም ሲሞሸሩ ገኒ ሆዷ ሞላ ብሎ በመታየቱ በርካቶች ነፍሰ ጡር ናት የሚሉ ድምዳሜዎችን ሲሰጡ ነበር። በትናንትናው ዕለት ማለትም መስከረም 17 ቀን 2018 ዓ.ም ምረት በገነት ንጋቱ የኢንስታግራም ገጽ ላይ የተለቀቀው ፎቶ እጅግ አወዛጋቢ ሆኗል። እነዚህን ጥርጣሬዎች እውነት ናቸው እያስባላቸውም ቆይቷል። ይህንንም ተከትሎ እጅግ ከፍተኛ ውዝግብ የተነሳ ሲሆን፣ ሰዎች ግልጽ የሆነውን ነገር መረዳት ግን አቅቷቸዋል። ፍራውል ሀበሻ ሲናገር በትናንትናው ዕለት ገኒና ሙሌ ልጃቸውን ወልደዋል የሚል መደምደሚያን ሲሰጥ ተመልክተናል። ገነት ላይ የታዩ ነገሮች ማለትም ከአንድ ወር በፊት ነፍሰ ጡር መስላ ከነቤተሰቧ ጋር በፎቶ መታየቷ አሁን ደግሞ በኢንስታግራም ገጿ ላይ የህፃን ልጅ እጅ ጨብጣ ፈጣሪዋን አመስግና መልቀቋ እንደወለደች የሚያመላክቱ ቢሆንም በሌላ መንገድ ግን ጥርጣሬን የሚፈጥሩና እንዴት የሚሉ ጥያቄዎችን የሚያነሱ እንዲሁም የሚያስነሱ ነገሮችን ብዙ እንደሆኑም እየተነገረ ይገኛል። በነዚህም የተነሳ በሌላ ወገን ያሉ አስተያየት ሰጪዎች ገነት አምስተኛ ልጅ ወልዳለች የሚል ድምዳሜን ለመስጠት እንዲቸገሩ አድርጓቸዋል። ጎራ ስቱዲዮን ሰብስክራይብ አድርጉ። በተመለከትናቸው አስተያየቶች ጥርጣሬን የሚፈጥሩ ሀሳቦች እንንገራችሁ። አንደኛም አንደኛ እነገነት የተጋቡበት ጊዜ ነው። ገነትና ሙሉጌታ የተጋቡት ቀደም ብለን እንደነገርናችሁ ከአምስትና ከስድስት ወራት በፊት እንደመሆናቸው ከመጋባታቸው በኋላ ከምን ጊዜው እንዲህ ልጅ ለመውለድ ቻሉ የሚል ጥያቄ አስነስቷል። ሁለተኛ ደግሞ ገነት አሁን ያለችበት የእድሜ ደረጃም እንደሆነ እንዲሁ ይመሰክራሉ። እንደምታውቁት ሴት ልጅ ልጅ የምትወልደው እስከ 49 ዓመቷ ነው ይባላል፣ ሳይንሱም ይህንን ያረጋግጣል። ነገር ግን ገነት እድሜዋ ከዚያ በላይ እንደሆነና አሁን ባለችበት የእድሜ ደረጃ ልጅ ለመውለድ የሚያስቸግር መሆኑን አስተያየት ሰጮች ይጠቁማሉ። በሌላ ወገን ያሉት ግን እግዚአብሔር የሚሳነው ነገር የለምና እንኳን በዚህ እድሜዋ ቀርቶ በሰማንያና በዘጠና ዓመቷም ልትወልድ ትችላለች የሚሉ አስተያየቶችን እየሰጡ ይገኛሉ። የሚያጠራጥረው ሶስተኛው ነገር ደግሞ ከሰሞኑ የተሰሩ የበዓል ዝግጅቶች ናቸው። ገነት እንደምታውቁት በየዓመቱ አዲስ ዓመት ሲመጣ ከልጆቿ ጋር የተለያዩ ቪዲዮዎችን በመስራትና ቃለ መጠይቅ በማድረስ ትታወቃለች። ታዲያ አሁን በ2018 አዲስ ዓመት የሰራቻቸው ቪዲዮዎች እንደሚያመላክቱትም ከሆነ ገነት ከልጆቿ ጋር ቃለ መጠይቁን ስታደርግ ነፍሰ ጡር መሆኗን የሚያመላክት ነገር እንዳልነበረ አስተያየት ሰጪዎች ጠቁመዋል። እነዚህ ጥርጣሬዎች በስፋት እንደ እንደጉድ እየቀጠሉ ይገኛሉ። ታዲያ እነዚህ አስተያየቶች በስፋት እየተሰጡ ቢሆንም እንደገና በሌላ ወገን ግን ወለደች ብለው የደስታ መልእክቶችን የላኩም አሉ። የአርቲስት ገነት ንጋቱ ቤተሰብ ወደ ሌላ ሕይወት ምዕራፍ ተሸጋግሯል ይለናል ዘሀበሻም። ከዳግም ጋብቻው በኋላ አንድ ለመንገድ ብለዋል። እንኳን ደስ ያላችሁ በማለትም የደስታ መልእክቱን በመላክ ጀምሮታል ዘሀበሻም ጉርሻ ገጽም ቢሆን እንዲህ ብሏል። በድጋሜ የልጅ እናትና አባት ሆነዋል ሲልም አስቀምጧል። መረጃውን እንኳን ደስ ያላችሁ በማለትም ይቀጥላል። አርቲስት ገነት ንጋቱና ረዳት ፕሮፌሰር ሙሉጌታ ጀዋሬ በድጋሜ በልጅ ተባረኩ። ከ14 ዓመታት መለያየት በኋላ በልጆቻቸውና በዘመድ አዝማድ አማካኝነት ከስድስት ወር በፊት በደማቅ ሁኔታ ዳግም ባልና ሚስት የሆኑት ተወዳጇ አርቲስት ገነት ንጋቱና እንዲሁም ረዳት ፕሮፌሰር ሙልጌታ ጀዋሬ በድጋሜ በልጅ መባረካቸው ተሰምቷል። ይለናል መረጃው። አርቲስት ገነት ንጋቱ ይህንን ታላቅ ደስታዋን በኢንስታግራም ገጿ ላይ እግዚአብሔር ይመስገን በሚል ጽሑፍና ከስር ባለው ምስል ገልጻለች በማለትም አስቀምጧል። እነዚህ አስደናቂ ጥንዶች በፍቅር ታሪካቸው እና በትዳራቸው መቀጠል ብዙዎችን እያስደመመ እንደሚገኝም ተናግሯል። አሁን ደግሞ በቤተሰባቸው ውስጥ እንዲህ ያለው አዲስ እድል አዲስ አባል በመጨረሻም በመጨመሩም ደስታቸው ከፍ ብሏል። እኛም እንኳን ደስ ያላችሁ፣ ለጥንዶቹና ለቤተሰቡ መልካም ጊዜ ይሁንላችሁ፣ ጤናና ብሩህ ጊዜን እንመኛለን በማለትም ጉርሻ ገጽ አስቀምጦታል ከነዚህ ድምዳሜዎችና ከነዚህ ሐሳቦች ተነስታችሁ ምን ትላላችሁ እስካሁን እንደነገርናችሁ ከግራም ከቀኝም ገነት ወልዳለች አልወለደችም የሚሉ አስተያየቶች በስፋት እየተሰጡ ቢሆንም እንኳን ገነትም ሆነች ቤተሰቦቿ ግን እስካሁን ባለው ሁኔታ ልጅ እንደወለደች በትክክል በቃላቸው ወይም ባንደበታቸው የተናገሩበት ሁኔታ አልታየም አልተመለከትንም ማለት ነው እንግዲህ ከሰሞኑ እውነታውን ገነት ትናገራለች ተብሎ ይጠበቃል። እውነት ከሆነ እንኳን ደስ ያለሽ እንኳን ለዚህ ሁሉ ነገር አበቃሽ እንላለን። እውነት ካልሆነ ደግሞ ትክክለኛውን ነገር ከገነት ሐሳቡን እንጠብቃለን። እኛ ግን ከግራም ከቀኝም የተሰጡ አስተያየቶችንና መረጃዎችን እንዲሁም ጥርጣሬ የተባሉ ነገሮችን ሁሉ አጠናቅረን እንዲህ ወደ እናንተ ለማቅረብ ሞክረናል። ጌታቸው በላይ የዚህ መሰናዶ አዘጋጅና አቅራቢ ሆኜ አብሬያችሁ ቆይታ አድርጌያለሁ። ቻናላችን ጎራ ስቱዲዮ እንዲህ ያሉትን ወቅታዊ፣ ማህበራዊ አለፍ ሲልም አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። እንደገና በሚቀጥለው በሌሎች መሰናዶች ተመልሰን እስክንገናኝ መልካም ጊዜ ይሆንላችሁ። ጎራ ስቱዲዮ ማህበራዊ፣ ወቅታዊ፣ አዝናኝና አስተማሪ ጉዳዮችን ይዞ ወደ እናንተ የሚያቀርብ ሚዲያ ነው። የሰብስክራይብ ምልክቷን እየተጫናችሁ ቤተሰብ ሁኑ።